ከተ ወድና የተከበራችሁ የቻናል የቤት ሰዎች እንዴት ናችሁ? ሁኔ ዳ ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን መተሳሰብን ሀገራችንን ሰላም ያደርግልን። በያለንበት የዓለም ዳርቻ ሰላማችን ብዝት ይበል። ለቻናል አዲስ የሆናቸው ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት እንዲሁም በኮሜንት አሳውቁን። ለምሰጡኝ አስተያየት እንዲሁም የነባር ቤተሰቦች ከልብ ከልብ አመሰግናለሁኝ። ክብር በሉልኝ። ዛሬ በጽናት ድራማ በጣም በምንወዳትና በጉጉት በምንጠብቃቸው ድራማ ጽናትና ክሮቤ ልከች ብዬላችኋለሁ። ማን ነው እንደኔ ክብሮምና ሰኒ አንድ ላይ ቢጣመሩ የሚል ማለት ነው። እስኪ በላይ ከአሳዩ ማለት ነው። ክብሮምና ሰኒ አንድ ላይ ቢጣመሩ አንድ ላይ ቢሆኑ የራሳቸውን ህይወት የሚ የራሳቸው የፍቅር ህይወት ቢኖራቸው አቤት እንዴት እንደሚያምሩ ግን በመካከላቸው እንደ ጭድ ራሷን ከምራ እንደ ጭራሮ አለች፣ ከመሀከላቸው ሊና የምትባል እሷ ከመሀከላቸው ብትወጣና ክብሮም እንደሚወዳት እያስታውቃል። በፊትም ሰኒ ያው የሴት ወጉ አላርለ የመደርደር ትንዟት ቤተሰብ ቤቷ ሲሄድ ሲያጽናናት፣ በአንዳንድ ነገሮች አቤት ያትንጣብኝ እያለች ያው ብዙ ነገሮችን ብትለውም ግን ተንስቶ ወደ ሌላ ክፍለ ሀገር ሲሄድ መቼ ነው የምትመጣው? እናፍገኸኛለ መቼ ነው የምትመጣው? እያለች ብዙ ጊዜ ትደውለት ነበር። ዛሬ ከች ቢልም ግን እንዳሰበችው ከስራ እንደውም ከስራዋ ወደ ስራ ልትሄድ ነበረ። ለአለቃዋ ደውላ ዛሬ አሞኛልና መምጣት አልችልም ወደ ስራ እንደውም አለቃዋ መገኛ ከሆነ የመታሽ ወደ ጸበል ሂጅ እስከሚላት ድረስ ማለት ነው። እሷም ከክብሮም ጋር ጥሩ ጊዜ እና ጥሩ ጊዜ አሳልፋለሁኝ ብላ ነበረ ከስራው አስፈቅዳ እየቀረችው ማለት ነው። ያም ሆኖ ቤቴንም አላጸዳውም። ስለዚህ ቤቴን አዘጋጅቼ ወደ እነጽናት ጋር ይሄዳለሁኝ። ለምን ክብሮም እነጽናት ጋር ስለሚመጣ እዛ አገኘዋለሁ ብላ ነበረ። ቤቷን አስተካክላ እንደተለመደው ቀጭቋ እያለች ብትሄድም ክብሮም ቤት ነው ቤት ውስጥ ሲያይ በጣም ተናደደ። እሷ ቤት መምጣት የለባትም። ለምንድን ነው የመጣችው? አንቺ ለምን እዚህ መጣሽ? ሲላት እንኳ ቤቲ እያው እኔ ክብሮምን ፈልጌ ነው የመጣሁት፣ ክብሮም ነው ያመጣኝ፣ ክብሮም እና እናቴ ናቸው ያመጡኝ ነው ያለችው፣ ማለት ነው። ቢሆንም ግን ክብሮም የበፊቱን ያለውን ታሪክ ስለሚያውቅ በጣም ተናዱና፣ በጣም ጽናት አሳዝነው ነበር። ከቤቲ ጋር እየተነታረከ ጽናት ከቻለች ጽናት ስትመጣ ይኸው እንደዚህ አንቺ እብድ ነሽ፣ አንቺም ክሮቤልም እዚህ ቤት ሲያመጣሽ እብድ ናችሁ እያለ ነው። ስለዚህ እኔ እብድ እንዳልሆንኩኝ ነገር እያለች ያለች ነበር ለጽናት የምትነጋት ማለት ነው ቤቲ። ጽናትም ያው ከክሮቤል ጋር እየተከራከረች ራስ ወስነ ያመጣውን ነገር አቤት ካመጣት በኋላ አሁን እኔ አስተያየት እንድሰጥህ አጠብቅ፣ ካሁን በኋላ እኔ አስተያየት አልሰጥህም። እኔ በዚህ ቤት የቤት ኃላፊ አይደለሁም። ካሁን በኋላ የብቸኝነት ስሜት እየተሰማኝ ነው እያለች ነው። ትክክል ናት። የብቸኝነት ስሜት ይሰማል። ማንኛውም ሰው ትዳሪ ወይም የራሴ ባል ሆኖ በፊት ካለፈው ህይወቱ ጋር እንደገና አበደች ወይም የሚሆን ነገር ልታብር ነው ወይም ራሷን ልታጠፋ ነው ብሎ ወደ ቤት የሚመጣ ማንኛችንም እንደሚሰማት ስሜት። ጽናትም እንደውም በጣም ጎበዝ እና ትሑት ለሰው አስተዋይ ስለሆነች ምንም ያለቻት ነገር የለም። ያም ሆኖ ግን ቤቲ የነሱን ህይወት ለመበጥበጥ አብዳ ሳይሆን አውቆ አበዱና የጽናትንና የክሮቤልን ህይወት ለመበጥበጥ የነሱን ለመበታተን ወይም ለመለየት ስለሆነ አቅዷ መቅ አቅዷ እሱ ስለሆነ ዛሬ ደግሞ ብላ ብላ ክሮቤልን ምግብ ካላበላህኝ እያለች ነበረ። እሱም ክሮቤልም ከውጭ እንደመጣ ነበረ ሊና ምግብ አቅርባላት ታጥበሽ እጅሽን ብይ፣ እኔ ዛሬ አንቺን ማብላት አልችልም። የቀጠሮ ስላለብኝ እውጭ መውጣት አለብኝ፣ ራሴ ማዘጋጀት ስላለብኝ ስለዚህ ከአንቺ ብይ ስትላት፣ እኔ መብላት አልችልም በራሴ ጊዜ ስበላ እጅሽን አቆሸሽ፣ ምን ልብስሽን አቆሸሽ ትሉኛላችሁ። ስለዚህ ማን ነው የሚያበላኝ እያለች ሊናን ጥላት ስትሄድ ክሮቢል የፈረደበት ክሮቢል፣ በሱ መፍረድ አልችልም፣ መጣ ሲመጣም ደግሞ ምግቡን አቅርበው ነበረ። መብላት አልበላችም፣ አብላኝ ስትለው ታዳቢያ አላት፣ እሱ ራሱ ማለት ነው አብላኝ። ላይ የሚያበላኝ የለም ዛሬ፣ ስለዚህ አንተ እንድታጎርሰኝ ነው የምትፈልገው? የምፈልገው አንተ እንድታጎርሰኝ ነው። ማን እኔ? አላደርገውም ቢላት እንኳ የሆነ አንጀት በሚበላ አነጋገር እየተናገረች ነበረ። እሱ እንዳጎርሳት የፈለገችው ቤቲ ለምን የምትፈልገው ጽናት እንዳያት ሲያጎርሻት ስለሆነ ከጽናትና ክብሮም ለማራረቅ እስከሆነ ድረስ ይህ ሆነ በቃ ነገር ነበር፣ የምትፈልገው በዛ ላይ፣ ዛሬ ከቻለች እና ምግቡን እጅን ታጥቤ ልምጣ እና ላጎርስሽ አላት። ላጎርስሽ፣ እጅን ታጥቤ ቆይ ልምጣ ብሎ እጁን ታጥቦ መጥቶ እሱም በማይጨክን አንጀቱ ነበረ በሊጎሎ ለእሷ ሲያጎርስ ጽናት መጣች ማለት ነው። ጽናት ይሄንን ነገር ስታይ በጣም ተናደደች። ሁልጊዜም እንደተናደደች ሁልጊዜም እንዳለቀሰች ጽናት፣ እሷ የምትስቅበት ቀን ማን ነው እንደኔ የናፈቀው? ግን እስኪ ጽናት የምትስቅ ጽናትና ክሮቤ እየሳቆ በአንድ ላይ የምኖርበት ቀን የናፈቀው ማን ነው እንደኔ እስኪ? ቤተሰብ ያለውን እስኪ በኮሜንት አሳውቁኝ። በጣም ነው የምታሳዝነኝ ጽናት ማለት ነው። ለምን ተወደዋለች ክሮቤልም ደግሞ እኔ ከአንቺ ውጭ ማንም አልፈልግም። ምግብ እንኳን አቅርባ ጥላው ስትወጣ፣ አንቺ ካልበላሽ መቼም አልበላም። ስለዚህ ከመቼ ወደዚህ ነው ምግብ አቅርበሽልኝ ጥለሽኝ የምትወጪው? አሁን እኮ ብቻህን አይደለም። ስለዚህ የሚያባላክ ሰው ስላለ እኔን ተወኝና ያለችው፣ እኔን ተወኝና ለብቻ ያልቀመጥበት ስለዚህ ከአንተ አብሮ የሚበላ አብሮ የሚኖር ሰው ስላለ እኔን ወደኋላ ተወይ ስትለው እኔ ሰው የሞላ ሰው ቢኖር ለራሱ ሰው ቢሞላ ካንቺ ውጭ እኔ ማንንም አልፈልግም ፍቅር አንቺ ብቻ እና ብቻ ነሽ ለኔ ነው ያላት። ቢሆንም ግን ውስጧ እየቆሰለ እያለቀሰች ነው የምትኖረው እሷ ሁል ጊዜ ጥላውም እንዳትሄድ ትወደዋለች። ብቻ በጣም በሰው መፍረድ አይቻልም። በእሱ መፍረድ አልችልም፣ በእሷም መፍረድ አልችልም። በጣም ይከብዳል። ደግሞ እዚህ ጋር በሶሲና በሶሲና በብሩክ ምክንያት አለች የገባችባቸው። በአሁኑ ሰዓት ደስ የሚል ፍቅር እየኖሩ ያሉት ናሆም እና ምሩ፣ አቤት ሲያስቀኑ ፈጣሪ እስከ መጨረሻ ያደርግላቸው እንጂ በጣም ደስ የሚል ህይወት ነው ያሉት። ለምን በመካከላቸው ናሆም በመካከሌ እኔ በሚስቴን የሚያስከፋት ከሆነ ማንንም አላስገባም ነው ያለው። በፊትም ለክሮቤል ሲናገር እኔ ማንንም አላስገባም ሚስቴን የሚያስከፋት ነገር ከሆነ ማንንም አላስገባም። ስለዚህ ሮቤል ግን እንደ ናሆም ቢሆን እንደ ናሆም ቢሆንና ጽናትን አክብሮ ጽናትን ሳያስለቅስ ጽናትን ሳያስከፋ ቢኖር ባይነኝ። እኔ ለምን ቤቲ የድሮ ፀባ አሁን ተሻለ ብላ ደህና ነኝ ለምትለው ደናነኝን አላበርኩም እያለች ነው። ከሱ ፊት ግን እንዳበደች ና እንደታመመች ታደርጋለች ማለት ነው። እዚህ ጋር ሊና የምትባል ሰውዬ ሶሲና ከብሩክ መካከል ብትወጣላቸው ባይነኝ ለምን እሷ በፊትም የተጎዳች እና ብዙ ነገር እየደረሰባት ስለሆነች ስታለቅስ በጣም ነው የምታሳዝነው። ከስራዬ እሱን ብዬ ቀርቼ በቃ ብዙ ነገሮችን ለሱ ብዬ ነበረ። ስለዚህ ምንም ማድረግ አልችልም። ከአሁን በኋላ ሰው ለኔ አልተፈጠረም። እህቴም ብቸኝነት ይሻለኛልና ብቸኝነት ይሸሻል ይሻል። ከማንም ጋር መቅረብ አያስፈልግም። ከኔ ብዙ ትምህርቶችን ወስደሻል ብላይ ነበር። የእሷን ምክር አለመስማቴ ነው። ከአሁን በኋላ እንግዲህ ማንንም አልፈልግም ብላ ነበረ ሰውቲ። ስለዚህ ከመካከላቸው ለአንብቲ ምግብ ቤት ካልጋበዝገኝ ብላ እንኳ ምግብ ቤት ሊጋብዛ ብሄድ የእሱን ስልክ የሆነ ስልክ ስልኬ ባላንስ ላይ ያለው የሆነ ቦታ መደወል ይፈልጋለሁ። ስልክ ተቀብላ ሄዳ ልክ እሱ ቴክስት እንዳረግላት አስመስላ ነበር የጻፈችላት፣ ማለት ነው ጽፋ፣ የተለመደው ቦታ ላይ ነው የቶሎ ምሳ ምጋብዝሻለሁኝ፣ የምነግርሽም ስላለኝ እዛ ድረስ ነው የቶሎ ጠብቅሻለሁ ብላ ነበር የጻፈችላት። ቴክስቱንም እንደለተችው፣ እሷም ያንኑ ቃሉን አክብራ ይቅርታ፣ ስላስቀየምኩሽ ይቅርታ። ልክ እሱ እንደጻፈላት አስመስላ ነበር የጻፈችው። ያንን ቴክስት አጥፍታ እሱን ተከትላ ስትወጣ እሷም ደግሞ ለእኔ እሱ የጻፈ መስሏት ወደ ሬስቶራንቱ ስትመጣ እነሱን ምሳቸውን በልተው ልክ እሷን ስታይ ክብሮምን ነው እንግሊዝ ብላ የሳመችው ማለት ነው። ስለዚህ በሰው ሕይወት ውስጥ የምትገቡ የሰው ሕይወት የምታበላሹ ሴቶች ማለት ነው የራሳቸው ጉድጓድ ውስጥ ነው የምትገቡበት። ስለዚህ ቤቲና እኔ ሳስባት እንደውም ቤቲ ለካት መሰለኝ ማናት ሊና የምትባል ማለት ነው። ቤት ይልካት መሰለኝ ስለዚህ ከሰው ህይወት ውስጥ ውጡ። ለዛሬ ላይ የላቸው የመጣት ሄደ ይመስላል በያለልበት ሰላማችን ብዙ ይበል።